ሴብ ለሰማ መላኪ በማህሌት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክስያን እግዚአብሔር ልጆች ላም ግዚር ይዟላችሁ። ጥቅምት 11 ቀን ማህቶተ ቤተ ክርስቲያን ቅዱስ ያሬድ ወርሃዊ መታሰቢያው ነው። እሱም በተመለከተ አጭር የእግዚአብሔርን ሐሳብ እንነጋገራለን። መዝሙረኛው ልበ አምላክ ዳዊት በመዝሙር 68 69 ቁጥር 30 ላይ የእግዚአብሔርን ስም በዝማሬ አመሰግናለሁ በምስጋናም ከፍ ከፍ አደርገዋለሁ ይለናል ቅዱስ ዳዊት እንግዲህ ቅዱስ ዳዊት ከክርስቶስ ልደት ከአንድ ሺህ ዘመን በፊት የነበረ ነቢይ ንጉሥ ጻድቅ ነው እግዚአብሔርን እንደው ጉዞ በሙሉ ከእግዚአብሔር ጋር የሆነ ንጉሥ እንደነበረ እንደ ልቤ የተባለ እንደነበረ ያው ይታወቃል። መዝሙር 136 ላይ የረዳኝን እግዚአብሔር አመሰግናለሁ ሲል እናያለን። ጎልያድን እንዲጥር የረዳው እግዚአብሔር እንደሆነ ከሳኦል ጦርም ያዳነው የረዳው እግዚአብሔር እንደሆነ በጎቹን ሲጠብቅ ውሃ ሲያጠጣ በለመለመ መስክ ሲያውል በሰላም ወደ ቤቱ ይዞ ሲመለስ በሁሉም ነገር እንደገና ደግሞ በንግስናውም በማንኛውም ነገር የረዳው እግዚአብሔር የፈቀደለት እግዚአብሔር እንደሆነ ሲናገር የረዳኝን እግዚአብሔርን አመሰግናለዋል። አሁን ዛሬ እግዚአብሔር ያልረዳው እግዚአብሔር ያልቀደመለት እግዚአብሔር ያልጎበኘው ማንም የለም። ልዩነቱ ግን ተደርጎለት ማመስገንና ተደርጎለት አለማመስገን። አዎ በዚህ በወንጌሉ ላይ አስር ለምጻሞች ቀርበው ሁሉንም በአምላክነቱ ፈወሳቸውና ሂዱና ለካህን ራሳችሁን አሳዩ ብሎ ሲልካቸው ዘጠኙ ተደርጎላቸው ሲጠፉ፣ አንዱ ግን ራሱን ለካህን አሳይቶ ወደ ጌታ መጣና መጥቻለሁኝ እራሴን ለካህን አሳይቼ አለው። አንተ ጋር የተደረገላቸው እኮ ብዙ ነበሩ፣ ወደ የት ሄዱ አለው። የእኛ ጌታ ማለት ነው። ታዲያ ምንድን ነው ያለው? አይ እኔ እንግዲህ ከአንተ ወደ ማን እሄዳለሁኝ? በጎ ያደረክልኝ፣ ከለምጽ የፈወስከኝ፣ ከበሽታ አዳንከኝ፣ አንተን ትቼ ወደ ተሄዳለሁ ብሎ ስላደረገለት ስለ እግዚአብሔር ምስጋና ቀረበ። እንደገና ደግሞ አንተን ትቼ ወደ ተሄዳለሁ። ዘጠኙም ተደርጎላቸዋል፣ ድነዋል፣ ከነምጻቸው ተፈውሰዋል። ነገር ግን ያልቻሉት እግዚአብሔር መስገን ነው። አሁንም በዛሬ በጊዜያችን ባለንበት ዘመን ያልተደረገለት የለም ትንሽም ትልቅም ብዙም ትንሽም ግን የሌለው አመስጋኝ ነው ማለት ነው። ዳዊት ግን ምን አለ? የረዳኝን እግዚአብሔርን አመሰግናለሁ ይለናል። ቀጥሎ በመዝሙር 118 ላይ ደግሞ እግዚአብሔርን በዝማሬ አመሰግናለሁ፣ በምን በዝማሬ በምስጋና አመሰግነዋለሁኝ ይለናል። እንደውም መዝሙር 116 ቁጥር ረት ላይ በህይወት ዘመኔ በህይወት ዘመኔ አንደበቴ እግዚአብሔርን ከማመስገን እጆቸ ወደ እግዚአብሔር ከምስጋና ከማቅረብ እግሮቸ ወደ እግዚአብሔር ቤት ከመሄድ አይለዩም አለ። እዚህ ውጭም ደግሞ ሌላ የተናገረው ነገር አለ። አተ ሳአልከው ወለ እግዚአብሔር ወኪያሀስስ ከምህድዱ የቶ ለእግዚአብሔር በኵሉ መዋዕለ ሕይወት እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ፣ ሁልጊዜ በቤቱ እንድኖር። በቤቱ እንድንኖር እግዚአብሔር ይርዳን። ኢሳይያስ 25 ቁጥር አንድ ላይ ደግሞ ምን ይለናል? ስምህን ለዘላለም አመሰግናለሁ አለ። ስምህን ኢየሱስ፣ አዎ፣ መድኃኒት መድኃኒ አለም እግዚአብሔር እያልኩኝ አልፋና ኦሜጋ ቀድሞ የነበረ አሁን ያለ ለምን አሳልፎ የሚኖር እግዚአብሔር እያልኩኝ አመሰግናለሁ አለ፣ ኢሳይያስም ማለት ነው። ሉቃስ 10 ቁጥር 21 ላይ ደግሞ ከጥበበኞች ሰውረ ለህፃናት ብዙና ውቃለን ላሉት ጥበብ ተሰውሯቸው፣ ጥበብ ተደብቆባቸው ለህፃናት ግን ው ምንድን ነው? የተክል እጎሙ ለህፃናት ይምፅ ውሃቤ ህፃናትን አትከልክሏቸው፣ ወደ እኔ ይምጡ ብሎ አምላክነቱን የገለጠ አምላክ ነውና፣ ከጥበበኞች ሰውረ ለህፃናት አው ዛሬ ምቁ የረኩ ብዙ እናውቃለን የሚሉ ብዙ ባለ ሀብት ብዙ ባለ ስልጣን ነን የሚሉ ስልጣናቸው ስጋውና ደሙ እንዳይቀበሉ ሀብታቸው ስጋው እና ደሙ እንዳይቀበሉ ንግዳቸው ስጋው እና ደሙ እንዳይቀበሉ ፍት ፍርድ ላይ መቀመጣቸው ስጋው እና ደሙ እንዳይቀበሉ ሃይማኖታቸው እንዳያጸኑ ሲያደርጋቸው፣ ህፃናቱ ግን እየቀረቡ የክርስቶስ ስጋ እና ደም ሲቀበሉ እንመለከታቸው። ለዚህ ነው ከጠበኞችና ከባለስልጣናቱ፣ ከባለ ስልጣናቱ፣ ከባለ ሀብቱና ከነጋዴዎቹ፣ ከምሁራኑና ከሁሉም ርቀው ከቆሙት ለህፃናት ስለፈቀድክላቸው አመሰግናሃለሁኝ አለ ቅዱስ ጳውሎስ። አንደኛ ቆሮንቶስ አንድ አራት ላይ ሁልጊዜ ጌታን አመሰግናለሁ አለ። መቼ ሁልጊዜ። ነቢዩ ሙሴም እንዲህ ብሏል። መኒንዘት ነው ስትተኛ፣ ወመኒንዘት ነሳ ስትነሳ፣ ወመኒንዘት ሃው ስትጓዝ፣ ወመኒንዘት ነበር ስትቀመጥ፣ የተርሳ ተዘክሮት እግዚአብሔር አመላከከ የእግዚአብሔርን ስብ ከመጥራት ዝም እንዳትል ይልቁን እንዳዘገኝ ነው የሚልህ። ስለዚህ እነዚህ ሁሉ እግዚአብሔርን እናመሰግን የጋበዙን ናቸው ማለት ነው። ጥበበኛው ሰሎሞን ቀዳሚሃ ለጥበብ ፈሪሃ እግዚአብሔር የጥበብ መጀመሪያው እግዚአብሔር መፍራት ነው፣ እግዚአብሔር ማመስገን ነው። እግዚአብሔርን አመስግኖ መነሳት፣ እግዚአብሔርን አመስግኖ መመለስ፣ እግዚአብሔር አመስግኖ ሁሉን ነገር ማድረግ ነው ይለናል። ጥበበኛው ሰሎሞን ማለት ነው። ነህምያ የተባለ ወጣት እንዲህ ይለናል። እግዚአብሔር ወይ ከአንተ ችግር የለም ከኛ ጋር ነው፣ ነገር ግን የንስሐ ጊዜ ስለሰጠን እናመሰግናለን። አሁን እኛ ያጣነው ይንን ነው አዎ ያጣነው ይህንን ነው። ሰሎሞንም እንደዚሁ ደግሞ አምላኪው ያመሰግንሃለሁ፣ ለአባቴ ያልፈቀርክለት ለእኔ ቤተ መቅደስን ማደሪያን እንድሰራ ስለፈቀርክልኝ፣ ይልቁንም ደግሞ የጅማሬ መፍጻሜን ባለቤታ አንተነና ጀምሬ እንድፈጽምና ታቦተጽ የሆነን ከደንኳን ወደ ቤተ መቅደስ እንዳስገባ አዎ ስላደረገኝ አመሰግናለሁ። ደግሞም አመሰግናለሁ። በዚህ ሴቶቹ በሴቶች መቋሚ፣ ወንዶች በወንዶች መቋሚ፣ ካህናቱ በካህናቱ ሆነው ወደ አንተ ምስጋና ሲያቀርቡ ምስጋናቸውን ተቀበል። አንደኛ ነገስት ምዕራፍ 8 ላይ የተመልከቱ ተቀበል። በቃ መሥዋዕቱን ተቀበል፣ ጸሎታቸውን ተቀበል፣ ልመናቸውን ተቀበል፣ ባርክ ብሎ ለምኗል ማለት ነው። ወደ ነበርንበት ስንመለስ ቅዱስ ያሬድ ነው። ዛሬ እንደሚታወቀው እንግዲህ ቅዱስ ያሬድ ቀዳሚ ሀ ለጽዮን ሰማይ የሳረረ ውበት አግማራ ይሆን ለሙሴ ዘከመ ግብር ግብር አለ ደብተራ ይለናል። ጽዮንን አዎ ታቦተ ጽዮንን ምንድን ነው ታቦት ዘዶን እንተይት ግዝትነ ማርያም አዎ ዓለም ሲፈጠር በስላሴ ስር ነጸብራቅ ያስቀመጣት ማና ታቦት ዘዶን እንተይት ግዝትነ ማርያም ቀዳሚ ሀ ለጽዮን በስላሴ ስዕር አዎ ይልቁንም በፈቃደ እግዚአብሔር ቅድመ ዓለም በአምላክልና ትታሰብ ነበርና ታስባ ነበርና፣ ስለዚህ ጽዮንን እዚያ ጋር የእመቤታችን መሳ ምሳሌ የሆነችውን ታቦተ ጽዮን ቀጥሎ ደግሞ በስላሴ መንበር ያስቀመጥቀት ከዚያ ቀጥሎ ደግሞ ነቢዩ ሙሴ የተቀበላትን ድንኳኗን ዘጻት መራፍ 5 ቁጥር 7 ላይ በመካከላችሁ አድር ዘንድ መቅደስ ስራልኝ ብሎ ለሙሴ ሲነግረው ድንኳኗን ሰርቷልና፣ ለሙሴ ጥበብን የሰጠው ድንኳንን እንዲደኩንና ታቦተ ጽዮን እዚያ ጋር እንዲያደር ቀዳሚ ኋለ ጽዮን ሰማይ ሳረረ፣ በሰማይ በስላሴ ነጸብራቅ እንድትቀመጥ ያደረገው በዳግማራይ እንደገና ዳግም ደግሞ ካቦተ ጽዮን ለሙሴ ሰጥቶ በደብተራው ላይ አዩ በሰማይ በመንበሩ

ዋይ ዜማ ዘሰማይ ኩበ በሰማይ መላእክት ቅዱሳን፣ አው ህዳር ሰባት ቀን ወደ ሰማይ ተነጥቆ ሄዶ ከመላእክት ጋር ከሶራፌል ከኪሩቤል ጋር ያም ያመሰገነው ምስጋና ይሄ የሰማውት ይሄ ዜማ በሰማይ የሰማውት ዜማ ነው። በኢዮር በራማ በኤረን መላእክት አውን ዘይሸብሁ ወይ ጀምሩ ሲያመሰግኑ ርእሲሉ መላእክት ከተማ የሰማውት ምስጋና ነው ብሎ ወደ ኢትዮጵያ ወደ ሀገር እግዚአብሔር አክሱም ጽዮን ሰሜኑ ኢትዮጵያ ላይ አመጣና ለሊቃውንቱ ሰጠ ማለት ነው። ይህ መተርጉማን እንግዲህ በወቅቱና በሰዓቱ ሊቃውንት ምን አልቀበለው ቢሉ አዎ በወቅቱ በሰዓቱ የነበሩት አጼ ገብረ መስቀል በሱባኤ ካህናቱ እንዲያዩትና አዎ፣ ድሮ መጽሐፍ ሲጻፍ እሳት ላይ ይጥሉታል፣ ከእሳቱ ይወጣል፣ ውሃ ላይ ይጥሉታል፣ ከውሃ ላይ ይወጣል። ይሄ እግዚአብሔር የፈቀደው ነው ተብሎ ወደ ስራ ላይ ይውላል ማለት ነው። ስለዚህ ከታሳሳ አንድ ጀምሮ እስከ ታሳሳ ሰባት ሱባ የገቡ በሰባተኛው ቀን ላይ ግን ታቦተ ጽዮን እዚያ መስቀሉ ላይ ዘበ መስቀሉ ተቀነው ወለብያ ተሰበከ መላእክት ወመላእክት ሰብህ ወኪ አሁን ሰብ በድን ይሄንን ሲያይ አዎ አማናዊ ነውና የጊዜ ስጦታ ነውና ተቀበሉ ተባሉ። ሊቃውንቱ ተቀብሎ ይኸው እንግዲህ ዛሬ ላይ 2018 ዓመተ ምህረት ድረስ በ505 ተወልዶ በ6ኛው ክፍለ ዘመን ዜማን ያመጣልን ቅዱስ ያሬድን እስካሁን ድረስ እንግዲህ ዜማው ይቀጥላል ገና ለዚህ ነው እንግዲህ ዋይ ዜማ ዘሰማይኩ ዋይ ዜማ አዎ ዘሰማይኩ መላእክት ቅዱሳን ከቅዱሳን መላእክት የሰማሁት ምስጋና ሄ ነው ይልና በዚህ በቤተክርስቲያናችን አስተምሮ ላይ ደግሞ ወኅብስተ መላእክት ይሁ በሩጉ አለመው የመላእክትን እንጀራ የሰው ልጆች በሉ የመላእክት እንጀራ ምንድን ነው ምስጋና ነው በቅዱስ ያሬድ አማካኝነት ያ ምስጋና ወደኛ መጣ የመላእክትን ምስጋና ዛሬ እንመገባለን በቅዳሴው እንመገበዋለን፣ በማህሌቱ እንመገበዋለን፣ በአውደ ምህረቱ እንመገበዋለን፣ በዝማሬ እንመገበዋለን። ይሄ ዝማሬ ልብን የሚመስጥ ጥዑም ነጉሬ እነ ለጉረሩ የጣፈጠ ለአፍ የጣፈጠ ይልቁንም፣ ደግሞ እዚህ መጽሐፈ ንህምያ ላይም እዝራ ላይም እንደገና ደግሞ ትንቢተ ሕዝቅኤል ላይም አነበሁል ጊዜ የምንረዳው አንድ ቃል አለ። ምንድነው? አፍህን ክፈት ይህን መጽሐፍ ብላው አለኝ። አፍኤንም ከፈትኩኝ፣ ያን መጽሐፍ በላውት፣ እንደ ማርም ጣፈጠኝ፣ ከማር ወላላ የሚበለጠ ጣፈጠኝ ነው። በቃለ ምስጋናው ስናመሰግኑ አሁን በዚህ በማይሌ ተጽጌ ከመስከረም 26 ከዳር ያለ ዳር አምስት ያለው ማይሌ ተጽጌ የአበቦች ምስጋና ነው የሚለው የመቤታችን ምስጋና የመድኃኔዓለም ምስጋና ነው። በዚህ አሁን ከበበጌራ ወርቅፅሮ እምንቆባህር ዘቱ አዎ እዘተጽይ ፈበኪ ትምህርት ተስሞ ተስካርበቱ ሞቱ አክሊለጽየ ማርያም ነጊ ወድጊስ ቀጸላ መንግስቱ የተአምራቱም የሞቱም አዎ አክሊል የሆንሽ አንቺን መጌታችን ይህ ሲዘምር እንዘ ታቅፊ ወልደኪ ሕፃነኪ ጽዬ ጻዳው ቀይ አዎ ልጅሽን ታቅፈሽ ቀይና ነጭ የሆነ ልጅሽን ታቅፈሽ ነይ ተውሎ በማይነቱ ሲዘምር ፈጥራ አሮን ማርያም ሰረስኪን ግን ወለ ተቆሰቀ ይ ወጸገ ይ ጽጌ ቤት ተቆማ ይወጣል ወበእንተዚህ ያሬድ ማር ይረቃል አዎ አንደበቱ የጣፈጠ ያሬድ በተናገረው ቃል እግዚአብሔር ይሄ ዜማ እንዴት ያምራል! እንዴት የተዋበ ነው! ይህን ነው የሚናገረውና ሲብለ አምላኬ በማህሌት እግዚአብሔር በምስጋና አመሰግነዋለሁ፣ በማህሌት አመሰግነዋለሁ፣ በመዝሙር አመሰግነዋለሁ። ይሄ ልበ አምላክ ዳዊት ተናግሮታል። ይሄንን ቅዱስ ያሬድ ተናግሮታል። ይሄ ሐዋርያ ተናግረውታል። ይሄን ቅዱስ ጳውሎስ ተናግረውታል። ሰማዕታት ተናግረውታል። ያው የተናገሩት እንደኛ ከበሮ እየመጡ አይደለም። በሰይፍ እየተቆረጡ፣ በጎራዴ እየተተለተሉ፣ በመጋዝ እየተሰነጠቁ ይሄን ምስጋና አመስግነውታል። የሚደንቀው እኛ ማሄደት ላይ ሆነን ነው። ሶስት ወጣቶች እሳት ላይ ሆነው ትንቢተ ዳንኤል ምዕራፍ ሶስት ላይ እንመልከተው። በእሳት ላይ ሆነው ይትባረክ እግዚአብሔር አምላከ እስራኤል ብለው ስድስት ጊዜ በስድስተኛው ክፍለ ዘመን አምላክ ይወለዳል ብለው እሳት ውስጥ ነው ትንቢት ተናገሩ፣ አመሰገኑት። ለዚህ ነው ናቡከደንጽር ምናለው እሳቱን አጥፍቶ ሳይሆን አቀዝቅዙ። ልጆቹን ያዳነ አምላክ አምላኬ ነው፣ ሌላ አምላኬ የለም ማለት የባርክ ወቁል ግብረ ግዜ ለዚያሉ እንደገና እዚያው ውስጣት ውስጡ ነውያ እኛ ማቱን ያስደቃልኘትላሆ የሚያስደንቀው ግን እሳቱን ያመሰገኑን ነው። እናትና ቅዱስ ቂርቆስ የሦስት ዓመት ልጅና እናቱ በፈለዋ ውስጡ ሆነው እግዚአብሔርን አመሰገኑ። ምንድን ነው ያለው? ዘአድኀኖ ለአናንያ አዛርያ ሚሳኤል ያድነናል። አናንያ አዛርያ ሚሳኤልን ያዳነ እኛን ያድነናል ብሎ ጥብዐ እምንፈጽም ገርለናል። እናቴ ይጨክኝ ልቁም፣ እናመስግነው፣ ተጋድሎዎች እናጠናቅም ተከትሎ እናቱን አጽንቶ አያችሁ፣ ለበረከት አውቅቷታል። የፈላ ውስጡዋ ውስጡ ነው ማለት ነው። እነ ቅዱስ እስጢፋኖስ የደንጋይ በረዶ በላያቸው ላይ ው እየወረደባቸው የኔን ነፍሴን ተቀበል የእነሱን ኃጢአታቸውን አትቁጠርባቸው፣ አየ ይህን እያለ ቅዱስ ጊዮርጊስ በመጋዝ እየተሰነጠቀ ዛሬ የለም አሉ። እነ ገላውዲዎስ እነ ቢቅጦር፣ እነ መርናም እኒ ሁሉ ሰማዕታት ዛሬ በ11 አሉ። ቅድስታና ቅዱስ እያቄን በ11 እነዚህ ሁሉ ክቡራን አሉ። ቁዳን ምን ብለው እግዚአብሔርን? አመስግነው ስለተደረገላቸው፣ ስለ ሰው መሆናቸውም ለእግዚአብሔር ምስጋና እንዲያቀርቡ ስለተፈቀደላቸው እግዚአብሔርን አመስግነው ያለፉ ብዙ ቅዱሳን አሉ እና በረከተ ቅዱሳን በህይወታችን ላይ እንዲያድር የአምላካችን እግዚአብሔር መልካም ፈቃድ ቢሆንልን አሁን በአዲስ አበባ ገነተ ስብከት አጎና አካባቢ ያለው ደብረ ባቤ ቅዱስ ያሬድ ብቸኛው በአዲስ አበባ ብቸኛው ቤተክርስቲያን፣ ቅዱስ ያሬድ እዚያ ላይ ያለ ነው። ከሁለት ሰዓት ጀምሮ እስከ ሶስት ሰዓት ተኩል ባለው የወንጌል አገልግሎት፣ የዝማሬ አገልግሎት አለ። ስለምን ቤታችን እንሰማለን፣ ስለ ቅዱሳን እንሰማለን፣ የያሬድን ጀርነት እንሰማለን። ማታ ላይ ደግሞ ከ ስራ አንድ ሰዓት ጀምሮ እስከ ምሽቱ ሁለት ሰዓት ድረስ ልዩ በሆን መምህራን እና ዘማሪያን የወንጌል አገልግሎት የዝማሪ አገልግሎት አለን። ደብረ ይባል የቅዱስ ያሬድ አዎ፣ ማህቶተ ቤተክርስቲያን፣ የቤተክርስቲያን መብራት አዎ። አልቦ እምቅድሜሁ አልቦ እምድሬው፣ ከሱ በፊትም የለም ከሱ በኋላም የለም። ይህን ጸዋተ ዜማ ከእግዚአብሔር ያመጣ ዮሐንስ መጥምቅ አምላኩን በማጥመቅ የአምላኩን ነቢይ የአምላኩን መንገድ ጠራጊ አምላኩን አጥማቂ መሆኑ አልቦ እምቅድሜሁ አልቦ እምድሬው፣ ከሱ በፊትም የለም ከሱ በኋላም የለም። እንደገና ቅዱስ ያሬድ ደግሞ ከመላእክት ጋር ዘምሮ ምስጋናን ለዓለም ያበረከተ፣ ለኢትዮጵያ አይደለም ለዓለም ያበረከተ ኢትዮጵያዊ ስለሆነ ነው ዝና ያልጎላው እንጂ፣ አንድ ፈረንጅ ቢሆን ኑሮ ዓለማት ተጥለቅልቃ ነበር። አሁን እኛ ላይ የምቀኝነቱ ስላለ ዛሬ አሁን ለምሳሌ 11 ነው። አሁን ሌላ ቤተክርስቲያን ወይ ገብርኤል ወይ ማርያም ቢሆን አሁን ድምፅ ልቅ ብሎ ነው የምናየው። የቅዱስ ያሬድን ገና አልተረዳነውም፣ ገና አልተረዳ ነው። የቅዱስ ገብርኤል የቅዱስ ማርያም የቅዱስ ሚካኤል የሌሎቹም ቅዱሳን የመድኃኔዓለም የሱ አብያተ ክርስቲያናት የሚገለገሉት በማን ነው? ቅዱስ ያሬድ በዘመረው መዝሙር ነው። ወይ ይወፅም እነሰለስቱ ዜማው ምንም ይሁን ምን፣ ቅዱስ ያሬድ ዕዝል፣ ግዕዝ፣ አራራይ፣ እሱ ከዜማቸው ዜማ ውጪ ሌላ ዜማ የለምን አሁን ይሄን ነው እንግዲህ ከበፊትም የለም፣ ከኋላም የለም። እሱም ይሰል እሱም ይመስል የለም። ይልቁንም ደግሞ የኖረ ለእግዚአብሔር ነው የኖረ ነገር ለራሱ ያኖረ አሁን ለራሱ አሁን ድጓ፣ ጾመ ድጓ፣ ዝማሬ መዋሲት፣ ምዕራፍ ደርሷል። ግን ያሬድም ይል የሚገርመው ነገር ነው። ያሬድም ይል ብሉክዳ አድርክዳ ሊቃውንት መነኮሳት እሱን የደረሰው አይደል ለቅዱስ ያሬድ የተቀመጠ ታሪክ የለም። ግርም ግ ኑሮ ነገር ግን ለራሱ ምንም ያልተናገረ እኛ እኮ ትንሽ መጽሐፍ ጽፈን እኮ የራሳችን ሰው ነው የምናጎላው እኮ አሁን የዚህ መምህር ነኝ የዚህ ቤት ነኝ የዚህ ቴዎሎጂ ነ ብለን ራሳችን ከፍ አድርገን ለምንጓል፣ ቅዱስ ያሬድ ግን እንደዚህ አይደለም። ስለዚህ ቅዱስ ያሬድ በሕይወቱ ያስተምራል። ቅዱስ ያሬድ በወንጌሉ ያስተምራል። ቅዱስ ያሬድ በዝማሬ ያስተምራል። ቅዱስ ያሬድ በሰዓታቱ ያስተምራል። ቅዱስ ያሬድ እንሆ በዝማሬ በመዝሙር ያስተምራል። በመቋሚያው፣ በጸናጽሉ፣ በከበሩ የክርስቶስን መውደቅ መነሳት የክርስቶስን መገረብ የክርስቶስን መሰቀል የክርስቶስ ደረት ርክርክ ድፋት ሂደት ይዘት እያለ የክርስቶስ መከራ ያስተምረናል። ደብረ ባቤ ቅዱስ ያሬድ ቤተክርስቲያን መጣችሁ ስታዩ ዙሪያውን በቤተክርስቲያኑ ላይ ያሉት ከበሮ፣ ጸናጽል፣ መቋሚያ፣ ካባ፣ ሻሽ፣ ምዕራፍ፣ ዚቅ፣ ድጓ ቆመ ድጓ፣ እነ ዝማሬ መዋሲት፣ እነዚህ ሁሉ በቤተክርስቲያኑ ላይ ተስለው እናያቸዋለን። ቅዱስ ጳውሎስ ገላትያ 3 ላይ መን ይላል? እናንተ የገላትያ ሰዎች እናንተ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ይታያል እንዳታስተውሉ አዚም ያደረገባቸው ማነው ነው? ቅዱስ ያሬድ እንዳንረዳው እንዳንመሰክርለት እንዳንናገርለት የከለከለን ማን ነው? ሴብለስም አምላኬን በማህሌት አምላኬን በመዝሙር አምላኬን በምስጋና አመሰግነዋለሁ። ሴበሆነ ዘረዳን የረዳኝን እግዚአብሔርን አመሰግነው የረዳኝን ምመና የረዳንን በዝናብ አብቅሎ በፀሐይ አብስሎ የሚመግበንን ሌሊቱንና ቀኑን እንዲሁም ጨለማውና ብርሃኑን፣ ብርድና ሙቀትን፣ ክረምትና በጋን የሚያፈራርቅ እግዚአብሔርን እንድናመሰግን እግዚአብሔር ይርዳን። ገብረመስቀል ሚዲያ ነው። ሰብስክራይብ፣ ላይክና ሸር ፎሎ አድርጉ። ቤተሰቡን ገባገባ በሉ። እግዚአብሔር አምላክ ሁላችንን ይባርከን። ከሁለት ሰዓት በኋላ በአውደ ምሕረቱ እንገናኛለን። እግዚአብሔር አምላክ የሀገራችን ኢትዮጵያን ሰላም ያደርግልን።